ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ አስደናቂ ታሪክ መጣሁላችሁ። እስቲ አብረን እንየው ካስገቡኝ ዛሬ። ቅዱስ ንጉሥ ቆስጠንጢኖስ ከሰራቸው ሌላው አስደናቂ ታሪኮች ውስጥ ይህንን አንዱ ነው። አሳያቸዋለሁኝ። ውስጥ አልገባም፣ ምክንያቱም አሁን ሙሉ በሙሉ ፈርሶ በመስጊድነት ስለተሰራ እኔ የሌላ ሃይማኖት ውስጥ አልገባም። የኛ የነበረው ውስጥ ብቻ ነው የምገባው። ምክንያቱም የጌታ የእመቤታችን ቅዱሳት ስእላት የነበሩበት ያሉበት ስለነበረ ቅዱስ ስጋው ቅዱስ ደግሞ ይፈተትበት የነበረ ውስጥ እገባለሁ። ይሄኛው ላይ ግን አልገባም። ውስጡ ግን ታሪኩን በዝርዝር ልንገራችሁ። ዛሬ ይሄ አሁን የምታዩት ሞስክ ነው። ከዚህ በፊት ግን ምን ታሪክ ተካሄደበት ብለን ስንል ይሄ መጀመሪያ ነገር ኢስታንቡል ውስጥ የሚገኝ ነው። እድል ቀንቷችሁ ስትመጡ ውስጥም ባትገቡ ትልቅ ትልቅ ትልቅ ለእኛ ለኦርቶዶክስ ቤተክርስቲያን ትልቅ ታሪክን የያዘ ቤተክርስቲያን የነበረ ታሪካዊ ጥንታዊ ነው። ምንድ ነው በ330 ንጉስ ቆስጠንጢኖስ ለ12ቱ ሐዋርያት ጌታን ይከተሉ ለነበሩ በጌታ ለተመረጡ ለአስራ ሁለቱ ሐዋርያት መታሰቢያነት ደ ትወልቭ ቸርችስ ኦፍ አፖስተልስ ብሎ ይሄን ቤተ ክርስቲያን በሶስት ሰላሳ ጀመረው እና አላማው እሱ ይሄን ለአስራ ሁለቱ ሐዋርያት መታሰቢያነት ሲሰራው አላማው የአስራ ሁለቱን ሐዋርያት አጽም ከየሞቱበት ከየተሰውበት አጽማቸውን አምጥቶ እዚች ቤተ ክርስቲያን ውስጥ ሰብስቦ በክብር አኑሮ መታሰቢያ ይሄን መቅደሳቸውን ነበረ ሊያቆም ስራውን የጀመረው። በስራው መካከልም ቤተ ክርስቲያኑ እየተሰራ የመጀመሪያው እስክሉን ወይም አጽሙን ማምጣት የቻለው የሐዋርያው እንድርያስን ነው። ልብ በሉ ከአስራሁለቱ ሐዋርያት አንዱ የእንድሪያስን አጽም አግኝቶ እዚህ በክብር አስቀመጠው። ከሌሎቹን ግን ማግኘት አልቻለም። ፎር ሰም ሪዝን በምክንያት እንደሆነ ባላቅም የሌሎቹን ማግኘት አልቻለም። ግን ቀጥሎ የቅዱስ ሉቃስን አጽም፣ እንደገና ደግሞ የቅዱስ ጢሞቴዎስ በመጽሐፍ ቅዱስ ታቆታላችሁ። ከሰባ ሁለቱ አርድእት ሁለቱን አጽማቸውን እዚያ መጣ በዛ ጊዜ ለሰባት አመታት ቆስጠንጢኖስ በሕይወት እስከ ኖረበት ጊዜ ድረስ ቤተ ክርስቲያኑ የአስራ ሁለቱ ሐዋርያት መገኘት ካልተቻለ ስሙ እንደዛው የሆነና በሶስቱ ቅዱሳን ይክበር ተብሎ ተወሰነ። ከሰባት አመት በኋላ ቆስጠንጢኖስ አረፈ። ቤተ ክርስቲያኑ ሳያልቅ ያኔ ልጁ የቆስጠንጢኖስ ልጅ ይሄንን ቤተ ክርስቲያን አስፈጽሞ በሶስቱ ቅዱሳን ማለትም ከሐዋርያን ከሐዋርያት አንዱ በቅዱስ እንድርያስ በቅዱስ ሉቃስና በጢሞቴዎስ በቅዱስ ጢሞቴዎስ ቤተ ክርስቲያንነት ወደ ሰባት መቶ አመታት ቤተ ክርስቲያኑ አልቆ አገልግሎትን ሲሰጥ ቆይቷል። ከዛ በኋላ ነው እንግዲህ ያኔ እንደምታውቁት በቤዛንታይን ታይም ለሁለት ተከፍለው ነበር ክርስቲያኖች የዌስተርንና ኢስተርን ተብለው ያኔ ትልቅ ፋይት ነበረ። በሚደንቃችሁ ሁኔታ እዚህ ውስጥ ሳልዘነጋው ልነግራችሁ የምፈልገው የቆስጠንጢኖስ ባዲ የተቀበረው እዚች ቤተ ክርስቲያን ውስጥ ነው። ታምናላችሁ? ይህንን ልጁ የቀበረው ቆስጠንጢኖስን እዚች ቦታ ላይ ነው። ለዛ ነው መታችሁ ጎብኙ ትምላችሁ። ብዙ ኢምፐረሮች እዚህ ተቀብረዋል። የሚደንቃችሁ ሌላ ነገር ቅዱስ የቤተ ክርስቲያናችን ታላቁ አርበኛ ጳጳስ የነበረው ቅዱስ ዮሐንስ አፈወርቅ እዚህ ነው የተቀበረው። የብዙ ኤምፐረሮችና ቅዱሳኖች ብዙ የተሰዉትም ሁሉ አጽማቸው በዚህ ውስጥ ነው ያረፈው እና ያኔ ከሰባት መቶ አመት በኋላ እያገለገሉ በነበረበት ወቅት በቤዛንታይን ሮም ካቶሊኮች እየመጡ እነዚህን ኦርቶዶክሶችን ይወጓቸው ነበረ። ከአስርተ አመታት በላይ ጦርነቱ ተካሂዷል፣ በሁለት ክርስቲያኖች መካከል። እና እንግዲህ ያኔ እንደምታውቁት ክርስቲያኖች ለሁለት ተከፍለው ነበረ፣ ዌስተርን እና ኢስተርን። በሜ እና በራሳቸው በክርስቲያኖቹ ከባድ ውጊያ ከአስር አመታት በላይ የፈጀ ውጊያ ይካሄድበት ነበረ እና በዚህ ምክንያት ክርስቲያኖቹ እነዚህ ኦርቶዶክሶቹ ሲዳከሙ እነዛ የካቶሊኮቹ አሸንፈው እዚች ቤተ ክርስቲያን ላይ ለ65 ዓመተ ምረት ነግሰው እየተቆጣጠሩ ይኖሩ ነበር። ያኔ ደግሞ ኦርቶዶክሶቹ ደግሞ አይለው እነዚህን አባረው እንደገና ክርስትናቸውን በክብር ሲኖሩ በነበረበት እንደገና ጦርነቱን በዛው እያለ ያው እርስ በርስ እንግዲህ ክርስቲያኖች ውጊያ ለቀጣይ ለሙስሊሞቹ ማሸነፊያ ምክንያት ሆኖ በኦቶማኖች በ1453 አካባቢ ኦቶማኖች ወረሱት ማለት ነው። ያኔ ኦቶማኖችን ቦታ ቤተ ክርስቲያን ረጅም አመታት የቅዱሳን አጽም የነበረባት እንደውም በታሪክ ብዙ በአማኞች ይሰጡ የነበሩ ወርቆች፣ ሀውልቶች ምኖች ይኖሩበት የነበረ በጣም የፓትርያርኮች መሰባሰቢያ ሁሉ ሆኖ ነበረ። በኋላ ኦቶማኖች ሙስሊሞች ሲቆጣጠሩት ያኔ ይህንን ቤተ ክርስቲያንነቱን አስቀሯቸውና ለጳጳሳት ለፓትሪያርኮች መሰባሰቢያነት ኢኮኖሚካል ፓትሪያርክ አድርገው አቆዩላቸው። በኋላ በዚሁ ወቅት እንደዛ መሰባሰቢያ ሆኖ ቀርቶ በነበረበት ጊዜ ያኔ እንግዲህ በታሪክ እንደተቀመጠው እንግዲህ ምክንያት ነው ነው የሚባለው አንድ ክርስቲያን ነኝ የተባለ አንድ ሙስሊምን ገድሏል ብለው በዛ ምክንያት በወቅቱ እዚች ቦታ ላይ ሙስሊሞች መስፈር ጀምረው ነበር፣ እና ያኔ አመፅ ተነሳ። የዛኔ ከዚህ ቦታ አንስተዋቸው ለመንገድ ስራ ይፈለጋል ቦታው ብለው ያኔ ሙስሊምን የነገሰው እንደምታውቁት መሐመድ ኮንክረር፣ የመሐመድ መስራቹ ይሉታል። ያኔ ሌላ ቦታ በተለዋጭ ወደ ሌላ ቦታ እዛው ኔበርሁድ ውስጥ ሰጥተዋቸው ይህንን ቦታ ሞስክ አድርገው ይጠቀሙበት ጀመረ። እንደዚህ አልነበረም ሼፑ የሚደንቃችሁ ነገር ጀስቲኒያን እንደምታቁት አሁንም ሀጊያ ሶፊያን ከቆስጠንጢኖስ በኋላ የሰራው ኢምፐረር ጀስቲኒያን ይችንም ቤተ ክርስቲያን በሀጊያ ሶፊያ መልክ በደንብ አድርጎ የቆስጠንጢኖስን ህልም በደንብ አድርጎ ሰርቶት ነበር በዛው ሁኔታ ላይ ነበረ መሐመድ ኮንክሬር ሞስክ አድርጎት ይጠቀመው የነበረው ያኔ በ1509 የመጀመሪያው ጠርዝ ዴሞሊሽ ያደረገው አፈረሰው፣ ቤተ ክርስቲያኑን ማለት ነው። ያኔ እንደምታቁት ከፈረሰ በኋላ ነው እንግዲህ ሙሉ በሙሉ ፈርሶ ሜዳ ሆኖ ነበረ። ያኔ ነው ይሄ ቦታ ለሙስሊሞችም ታሪካዊነትን ያመጣው። እዚህ ላይ ነው የመጀመሪያ ኢስታንቡል ውስጥ ሞስክ የሰሩት እዚች ቦታ ላይ ነው። ያኔ ነው ይሄ ሞስክ የተሰራው የምታዩት በዚህ ሼፕ የተሰራው ከእርዝኮኩ በኋላ ነው። በዛ ሁኔታ ማምልኮታቸውን ሲያካሂዱ ቆይተው ደግሞ እንደገና በ1766 ሌላ እርዝኮክ ዴሞሊሽ አደረገው ሙሉ ዶማቸውን ሁሉ አፈረሰው ማለት ነው። ከዛ በኋላ ነው ሌላኛው ከመሀመድ በኋላ የነገሰው ደግሞ እንደገና በዚህ መልክ አሰርቶ ይሄ አሁን ታድሶ ከስንት እንትኖች በኋላ የምታዩት ነው ታድሶ ተሰርቶ ኢቭን አጽሞቻቸውን ሁሉን እንትንሳይሉ በክብር ሳይቀመጥ የነ ንጉስ ቆስጠንጢኖስ፣ የብዙን ኢቭን የነ ጀስቲኒያን፣ የቅዱስ ዮሐንስ አፈወርቅ፣ የቅዱሳን የቅዱስ ሉቃስ፣ የቅዱስ ጢሞቴዎስ፣ የሐዋርያው እንድርያስ፣ የብዙ ቅዱሳኖች ስማቸው በዝርዝር ያልተገለጸ ሁሉ አጽማቸው እዚች ቤተ ክርስቲያን ውስጥ ማለት ነው። ወዳጆቼ ክርስቲያን ዛሬ እንደዚህ ታሪክ ሳይገለበጥ በፊት ክርስትናችን ብዙ መስዋዕትነት የተደረገበት ብዙ ጦርነቶች ውጣ ውረዶች የተካሄዱበት ነው። እኛ ዛሬ እንደዚህ በክብር ልንቆም የእነሱ መስዋዕትነት ነው እና ያቆመን፣ ለዋኖቻችን ክብር ምስጋና ልናቀርብ ግድ ይለናል ማለት ነው እና ከሞላ ጎደል ታሪኩ ይሄንን ይመስላል። ወዳጆቼ ቀንቷችሁ እዚህ ቤተ ክርስቲያን የነበረች ቦታ የብዙ ቅዱሳኖች አጽም፣ የነገስታቱ አጽም ያረፈበት ቦታ። እዚህ ስትመጡ እችን ቦታ አትርሱ። ውስጥ ማልገባው ያው አሁን ፈርሶ በነሱ አምሳል የተሰራ ስለሆነ ነው። ይሄን ይመስላል። ደና ሁኑልኝ፣ ደና ቆዩልኝ። በክርስትናችን ጸንተን የምንኖር ያድርገን ከእግዚአብሔር ቀኝ የምንቆም ከእናቱ ከድንግል ማርያም ቀኝ የምንቆም ያድርገን። ደህና ሁኑልኝ።